ሰላም ጤና ፍቅር በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን አዳዲስ መረጃዎች ይዘንላችሁ መተናል እነዚህ አዳዲስ መረጃዎች እንግዲህ አለማችንን በተለይ ደግሞ ከፍተኛ የሆነ ስጋት ላይ የጣሏት ጉዳዮች ናቸው ቴክኖሎጂን የተመለከተ ነው። በእርግጥ ቢሆንም ግን ቴክኖሎጂ ምን ያህል የሰው ልጆችን ዋጋ እንደሚያሳጣ አንድ መረጃ ወጥቷል ማለት ነው። ይህ መረጃም እንግዲህ ዓለማችን ከእለት ወደ እለት ከፍተኛ ቀውስን እንደምታስተናግድ የሚገልጽ መረጃ ነው። ሌላው እንግዲህ ማይክሮቺፕን የተመለከተ ነው። ኤለን መስክ አንድ አዲስ ነገር አድርጓል። ጉዳዩ በርካቶችን ያስደነገጠ ነው። ሌላው ፖፕ ፍራንሲስን የተመለከተ ነው። ፖፕ ፍራንሲስ እንግዲህ በሆስፒታል ከዲያብሎስ ጋር ግብ ግብ ገጥም ያለው አድኑኝ ምን ሲኦል መግባት አልፈልግም ብለው ቃል በቃል ሲናገሩ እንደነበረ የዜና ምንጮች እየተናገሩ ነበረ። እርግጠም መሆን ተሽሏቸው ለቤታቸው ገብተዋል። ይህ መረጃ ምን ይመስላል የሚለውን አብረን እናያለን። ቤተሰባችንን ያልተቀላቀላችሁ አድማጭ ተመልካቾቻችን ሰብስክራይብ በማድረግ የዶላ ምልክት ተጭናችሁ እኛን ተቀላቀሉ ስንል በአክብሮት እንጠይቃችኋለን። እንደተለመደው ደግሞ በከበረው ስጦታችሁ በላይክ በኮመንት በሼር እስከመጨረሻው አብራችሁን ዝለቁ። መረጃውን ከአክሱም ቲዩብ ኔሮ ማንጸጋ ያደርሳችኋለሁ። ሰናይ ቆይታ ይሆንላችሁ። እንግዲህ ከፖፕ ፍራንሲስ እንጀምራለን። ጠራ ያለ መረጃ ነው ስለሳቸው፣ በጣም ሰዎች ተገርመውበታል። ግማሹ ደግሞ እንግዲህ ምናልባትም እግዚአብሔር ለንስሐ ጊዜ እንዲሰጣቸው ይሆን ወይ የሚሉም አሉ ማለት ነው። ሆስፒታል እያሉ ግን በግልጽ እኔ ከዲያብሎስ ጋር እየታገልኩ ነው ያለሁት ብለው ተናግረዋል። እሳቸውም እየተወራጩ ሲኦል መግባት አልፈልግም ብለው ሲናገሩ እየተደመጡ እንደነበረ የዜና ምንጮች እየተናገሩ በጣም በርካቶችም በግርምት እየተቀባበሉ ይበሉት ነበረ። አንዳንዶች ግን እንደሚሉት እግዚአብሔር መሀሪ ነው፣ ስለዚህ በመጨረሻው ሰዓት ለንስሐ ያበቃቸው ስለፈለገ ነው ልትበጠስ የነበረችውን ነብሳቸውን እንዲሁም ደግሞ ግማሾቹ ሞተዋል እያሉ በነበረበት ሰዓት እግዚአብሔር መልሶ በህይወት እንዲቆዩ ያደረገው ይሄ ለንስሐ የተሰጣቸው ጊዜ ሊሆን ይችላል ብለው ነበረ። ይሄም እንግዲህ መረጃ በተነገረበት ኮመንት ስር ገብታችሁ ብታዩ በጣም ነው የምትገረሙትና እሳቸውን ያው የሚከሱ ኮመንቶች ናቸው ያሉት። ያው ሁላችንም ግን በሳቸው ታ ብንሆን ብለን ራሳችንን መፈተሽ ነው እንጂ ወደ ማንም ጣታችንን መጠቆም እንደሌለብን ሁላችንም ልናውቅ ይገባል። በእግዚአብሔር ፊት ሁላችንም ኃጢአትን እንሰራለን፣ እንተላለፋለን እግዚአብሔር ኃጢአታችንን ስለማይገልጥ ብቻ ነው ቆመን ስንሄድ፣ ሰው ምንመስለው መልካም የምንመስለው እንጂ፣ ሁላችንም ኃጢአታችን እስከ ጸጉራችን ድረስ ያሰመጠን እንደሆነን የዓለማችን ሁኔታ እራሱ ይመሰክራል ማለት ነውና፣ እግዚአብሔር ይቅርባይ ስለሆነ ነው ኃጢአታችንን የማይገልጥብን። ስለዚህ የእሳቸው ሁኔታ በጣም በርካቶችን እያነጋገረ እንዳለ ነው ሚዲያዎች እያሰሙ ያሉት። ግን ደግሞ አሁን ከ39 ቀናት የሆስፒታል ቆይታ በኋላ ወደ ቤታቸው ተመልሰዋል ወደ ው ማለት ነው። ደህና እንደሆኑ ነው። ቫቲካን ኒውስም ሲያስነብብ ያረፈደው በዛሬው ዕለትም አዳዲስ መረጃዎች ስለሳቸው እየወጡ ነው። እንደተለመደው እንግዲህ በዊልቸር እየተገፉ ከሆስፒታሉ ሲወጡ በርካታ ቪዲዮዎች እየተጋሩ ነበረ። እግዚአብሔር ለኛም የንስሐ ጊዜ እንዲሰጠን ሁላችንም ከልባችን መጸለይ አለብን። ምክንያቱም አሁን አለማችን እየተንገዳገደች ነው ያለችው። ከመውደቋ በፊት ሁላችንም ወደ ቀልባችን መመለስ እንዳለብን ይሰማኛል። እንግዲህ ደግሞ ሌላው መረጃችን ቴክኖሎጂን የተመለከተ ነው። ይሄ ቴክኖሎጂ እየረቀቀ በሄደ ቁጥር የሰው ልጆች ዋጋ ቢስ እየሆኑ ነው ይላል መረጃው ማለት ነው። እንግዲህ ምን ማለት ነው ለምሳሌ ብናነሳ በግዙፉ የዓለማችን ገበያ ሴንተር አማዞንን መመልከት ራሱ ይቻላል። እንግዲህ አማዞን ያለ ሰው ያለ ምንም ሰው ሱፐር ማርኬቱ ብቻ እቃውን ሞልቶ የሚገበዩ ሰዎችን እየጠበቀ እንዳለ ነው መረጃዎች እየወጡ ያሉት። ምንም አይነት ሰው የለም። እዚህ አማዞን በጣም ግዙፍ ድርጅት ውስጥ በርካታ ሺ ሴንሰሮች የተገጠሙበት ነው። እንግዲህ እናንተ ገብታችሁ በምትገበዩ ሰዓት እያንዳንዷ የምናነሳት እቃ ሂሳብ ሰርቶ ከአካውንታችን ላይ ይቀንሳል ማለት ነው። እንግዲህ ኑሮን ከሚያቀሉ ነገሮች አንዱ ነው። ቴክኖሎጂ ለሰው ልጅ በጣም አስፈላጊ እንደሆነ ይነገራል። ግን አሁን ደግሞ አለማችን ላይ ከፍተኛ ስጋትን የደቀነው ነው ምንድን ነው የሰው ልጆች እንዳይሰሩ የሚያደርግና የሰው ልጆችን ደሞዝ የሰው ልጆችን ስራ እየቀማ ያለ ስለሆነ ይሄ ቴክኖሎጂ አለማችን ላይ ከፍተኛ የሆነ ጉዳት እንደሚያመጣ የሰው ልጆችም ስራ እንደሚሆኑ ነው እየተነገረ ያለው። ምክንያቱም ሁሉም ነገር እንደ ተፈጥሮ ስታዩ ተመጋጋቢ ነው ሁሉም ነገር ምክንያቱም አንድ ሰው አንድ ድርጅት ተቀጥሮ ሲሰራ ለራሱ የሚያስፈልገውን ቤዚክ ኒድሶችን የሚገዛበት እንዲሁም ደግሞ ሌክሪ ህይወቱን የሚኖርበት ከሚሰራው ስራ በሚያገኘው ነው ያንን ገንዘብ ደግሞ ወስዶ ነው ለባለ ሀብት ከፍሎ ከዛ ከባለ ሀብቱ የሚፈልገውን ቁሳቁስ የሚገዛው ቤት ሊሆን ይችላል፣ መኪና ሊሆን ይችላል፣ ምግብ መጠጥ ሊሆን ይችላል። ነገሮች ተመጋጋቢ ናቸው ግን አሁን ይሄ በአርቲፊሻል ኢንቴሊጀንስ የሚቀየር ከሆነ የሰው ልጆች አብዛኛው ኦቨርን ጨምሮ በተለያደጉት ሀገራት ላይ በጣም በርካቶች ስራቸውን እያጡ ቤት ውስጥ እየተቀመጡ እንደሆነ ከአሁኑ እንደውም የዛሬ አሁን አምስት አመት ስድስት አመት በቃ ነገሮች ሁሉ እንደሚገለበጡ ነው እየተነገረ ያለው ግን ከአሁኑ ደግሞ በጣም በርካቶች ስራ አጥ የሆኑ ስራቸውንም ደግሞ በአርቲፊሻል ኢንቴሊጀንስ እየተቀየረባቸው እንደሆነ ነው እየተናገሩ ያሉት በምሬት ከአሁኑ የዓለም ህዝብ ይሄ ቴክኖሎጂ የደረሰባቸው ሀገራት በሙሉ ህዝቦቹ ዲፕሬሽን ውስጥ እየገቡ እንዳሉ ነው ጥናቱ የሚያሳየው፣ ማለት ነው እንግዲህ ቴክኖሎጂ ለአንድ ሀገር ወይ ደግሞ እንደ አጠቃላይ ለዓለም አስፈላጊ ቢሆንም ግን የሰው ልጆችን ደግሞ ዋጋ እያሳጣ እንደሆነ፣ ከዚህ በኋላ ጦርነቶችም የሚካሄዱት በኤአዮች እንደሆነ እየተነገረ ነው ያለው። ይህም ማለት ደግሞ በመጽሐፍ ቅዱስ የተነገረው እንዲሁም ደግሞ ፕሪዲክት አድራጊነን የሚሉት እንደተናገሩት ዓለምን ምናልባትም ሙሉ ለሙሉ ሊያጠፉ ይችላሉ። ምክንያቱም እነዚህ የሰው ልጅ ርህራሄ ስለሌላቸው ስለማይቆስሉ ስለ ስለማይ ደግሞ ደግሞ የሚሮጡትን ፍጥነት አስተሳሰባቸውም በጣም ከፍተኛም ስለሆነ አለምን ከነበረች ወዳል ነበረች ሊከቷት ይችላሉ እያሉ ነው ይሄንን የሚሉት። ታዲያ አድራጊ ፈጣሪ የነበሩት የኤአይ አባት የተባሉትን ጨምሮ ነው እንግዲህ ይሄን ነገር እየተናገሩ ያሉት። ይሄ ነገር መቆም አለበት። አንድን ነገር ለጥሩም ለመጥፎ መጠቀም እንችላለን። ይሄ ነገር ግን በጣም አስጊ ነው። በድብቅም ደግሞ ይሄንን ነገር የሚሰሩ አሉ። ፊት ለፊት ላይ የሚያወጡልን እንድናውቀው የሚፈለገውን ነገር ብቻ ነው እያሉ ያሉት ማለት ነውና በጣም አደገኛ የሆነ እንቅስቃሴ አለማችን ላይ እንዳለ፣ በተለይ ደግሞ የሰው ልጆች ላይ በጣም ከፍተኛ የሆነ አደጋ እንደደቀን ነው እየተነገረ ያለው። ሩቅ የሚመስለን ነገር በነገራችን ላይ፣ በተለይ ደግሞ ኢትዮጵያ በቅርቡ እያየነው እየደነገጥን ነው፣ በብዙ ነገር ማለት ነው። ቀጣዩ መረጃችን እንግዲህ በኢሎን መስክ ምክንያት አምሮን የሚያነብ ቺፕ በአንጎሉ ያስቀበረው ሰው በሚል በጣም በርካታ ታላላቅ ሚዲያዎች እያስነበቡ ነው። እና እሱን ነው የምናየው። እና እኛ ጋር አይመጣም ብለን የምናስባቸው ነገሮች በጣም በፍጥነት ነው ሀገር እየተቀበለች እየተገበረችው ያለችው ማለት ነው። ሌላው ዓለም ላይ የሚደረግ ደግሞ ሌላው ዓለም ባን ያደረገውን ነገር ነው። የኛ ኢትዮጵያ ደግሞ አድገናል በልጽገናል ከሚሉት ሀገር ተርታ መሰለፍ አለባት ተብሎ ይሄ ከመታወቂያ ጀምሮ እየተደረገ ያለውን እንቅስቃሴ አይታችኋል። ቺፕም በፓስፖርት ውስጥ ቺፕ እንዳለ ባለፈው አድርሰናችሁ ነበረ። ነገሮች እንግዲህ የሚመጡ ቴክኖሎጂዎች ኑሯችንን እንዲያቀሉ ሆነው የተሰሩ ቢሆኑም ከጀርባቸው ግን ከፍተኛ የሆነ ማነቆ እንዳለባቸው በተደጋጋሚ በመርሃ ግብሮቻችን ወደ እናንተ አድርሰን ነበር። እና አሁን ኤለን መስክም እየሄደበት ያለው ርቀት ለሰው ልጆች በጣም ከባድ እንደሚሆን ነው እየተነገረ ያለው። አንድ ኖላንድ አርባንግ የተባለ ሰው አንጎል ውስጥ ቺፕ አስቀብሯል። በጣም ዜናው ተራግቦ ስለነበረ ታስታውሱታላችሁ። እና አእምሮ የሚያስተላልፈውን ትዕዛዝ ወደ ኮምፒውተር የሚያሻግርለት ቺፕ ነው ማለት ነው። የ30 አመቱ ኖላንድ በአደጋ ህይወቱ አልታዘዝ ካለው በኋላ ነበረ ቺፕ ያስቀበረው። ይሄ ሰው ቺፑን ካስቀበረ ስምንት አመት የሆነው ሰው ነው። እና የኤለን መስክ ኒውሮ ሊንክ ተቋም አንጎል ውስጥ ቺፕ የቀበረበት መጀመሪያ ሰው ነው ሎላንድ። በነገራችን ላይ ይሄ ኒውራሊንክ የሚባል ቺፕ ልክ እንደ ሄርፎን ወይ ደግሞ ሌሎች ነገሮችን ልንሰማ ጆሯችን ላይ የምናንጠለጥላቸው ነገሮች እንደሱ አድርጎ ወደፊት ካድርጎ መስራት እንደሚቻል አንድ የህንድ ወጣት ዩኒቨርሲቲ ተማሪ ማለት ነው ይሄንን ኒውራሊንክ ያለውን በአእምሮ ውስጥ መቀበሩ ቀርቶ ጆሯችን ላይ ስንፈልግ የምናንጠለጥለው እንዲሆን አድርጎ ሰርቶት፣ በነገራችን ላይ ይህንን ልጅ ድራሹን አጥፍተውታል። ሙሉ ዝግጅት ይጠቀምላችሁ ነበረ። ይሄ ማለት ምን ማለት ነው? አሁን ይሄ ቺፕ እንግዲህ እያንዳንዱን እንቅስቃሴያችሁን ይቆጣጠሩታል ማለት ነው። የተገባችሁ የተወጣችሁ፣ ምንም አይነት ፕራይቬሲ አይኖራችሁም ማለት ነው። አስር ሳንቲም ማወጣችሁ፣ አስር ሚሊዮን ማወጣችሁ፣ የትም ሄዳችሁ፣ የትም ማደራችሁ፣ የትም ዋላችሁ፣ ምንም አይነት የራሳችሁ የሆነ ፐርሰናል ጉዳይ አይኖራችሁም ከነሱ እውቅና ውጭ ማለት ነው። ይሄ የሚቀበር በአእምሮ ውስጥ ማለት ነው እንቅስቃሴያችሁን፣ የገቢ መጠናችሁን፣ እንደምታወጡ እያንዳንዷን ነገር ያውቃሉ በነገራችን ላይ እና ይሄንን ነገር የሚ ተካ ኒውራሊንክ አንድ ህንዳዊ ወጣት የዩኒቨርሲቲ ተመራማሪም ነው ተማሪም ነው። ሰቃይ ተማሪ ነው። እና ዓለም ጉድ ያለለት ሰው ነበረ። ድራሹን አጥፍተውታል ይሄንን ሰው ማለት ነው። ስለዚህ አሁን ይሄ ኒውራሊንክ እዚህ ሰው ላይ መቀበሩ ብቻ ሳይሆን በመላው ዓለም ይሄ ነገር መሆን አለበት የሚባልበት አይነት ደረጃ ላይ ነው አሁን ያለነው ማለት ነው። እና ቺፑ ሲቀበርም የጎንዮሽ ጉዳቶች ሊኖሩ እንደሚችሉ ተጠብቆ ነበረና ጥሩም ነገር ይምጣ መጥፎ ሳይንሱን እያገዝኩ ነው ስኬታማ ከሆንን ኒውለሪንግ ትልቅ ድል ነው ብሎ ነበረ ሰውየው ማለት ነው። እና በገዛ ፈቃዱ ነው እንግዲህ የተቀበረለት እና መጥፎ ነገር የሚከሰት ከሆነ ተቋሙ ከሱ መማር እንደሚችል ነው ሚያም የነበረው ይሄ ሰው ማለት ነው። እና በ2016 የመኪና አደጋ ሲደርስበት ነው ከወገበታች መንቀሳቀስ ያቆመው ይህ ሰው ኑሮን በአሪዞና ያደረገ ሰው ነው። መማርና መስራት እንደማይችል በማሰብ በአደጋው በጣም አዝን የነበረ ሰው ነው። እና ሰውነቱን አለመቆጣጠር ነጻነትን ማጣት ከባድ እንደሆነ ሁላችንም እናውቃለን። እና ሰዎች ሁሉንም ነገር ሲያደርጉልኝ ማየት በ በጣም ይከብዳል ነው ያለው ይሄ ሰው። እንግዲህ እንደዚህ አይነት አጣብቅኝ ውስጥ ገብቶ ነው ኒውራሊንክ በአእምሮ ውስጥ ቺፕ ያስቀበረው ማለት ነው እና ኒውራሊንክ የተገጠመለት ቺፕ የተወሰነ ነጻነት እንደሰጠው ነው የተናገረው። ኮምፒውተር ከአእምሮ በሚተላለፍ ትእዛዝ እንዲቆጣጠር ነው ቺፑ ያስቻለው እና ከላይ ስናያቸው እጅግ በጣም ጣፋጭ የሚመስሉ በጣም ኑሮን አቅ ላይ የሚመስሉ ነገሮች ነገ ከነገ ወዲያ በጣም ትልቅ መዘዝ ይዘውብን እንደሚመጡ የዘርፉ ሊቃውንት ናቸው የተናገረው ያሉት እና ብሬን ኮምፒውተር ኢንተርፌስ ወይ ደግሞ ቢሲአይ የሚባ የሚባለው ይህ አሰራር የሰዎች አእምሮ የሚፈጥረውን ትእዛዝ ማስተላለፊያ መንገድ የሚከተል ነው። ስንራመድ፣ ስንመገብ፣ ወይ ደግሞ ሌላ ነገሮችን ስናከናውን አእምሯችን የሚያስተላልፈውን መልእክት ተከትለን አይደል እኛ አሁን በተፈጥሮ የምናደርገው። ቺፑ ይህንን መልክት ተቀብሎ ነው ወደ ኮምፒውተር የሚወስደው ማለት ነው። በዘርፉ ብዙ ጥናት ሲካሄድ ቆይቷል። በዚህ ጉዳይ ላይ የመስክ ተቋም ምርምር ከሚያደርጉት እንግዲህ አንዱ ነው። ኖላንድ ቺፕ ከተቀበረለት በኋላ ለዘርፉ ትልቅ ምርታ እንደሆነ ነው እየተነገረው። መስክ በህዝብ ዘንድ እውቅና የሚያስገኝ ለት ቺፕ በተመለከተ በማህበራዊ ሚዲያ ሲጽፍ ነበረ። ተስፋ ሰጪ ውጤት በመጀመሪያ ዙር ሙከራ አግኝተናል ብሎ ማለት ነው እና በቀጣይ የሚሆነውን በጉጉት እንደሚጠብቅ ነው የተናገረው። ብዙዎች ኒውራሊንክን ከመስክ ጋር ቢያያይዙትም ኖላንድ ግን ቴክኖሎጂው ላይ ማተኮርን ነው የሚመርጠው። ኖላንድ በቀዶ ሕክምና ቺፑ ከተቀበረለት በኋላ አምሮ በሚያስተላልፈው ትዕዛዝ የኮምፒውተር ቁልፍ ማንቀሳቀስ ችሏል እና ይህንን ለማድረግ ጣቶቹ እንዲንቀሳቀሱ አምሮ እንዲያዝ አድርጓል ማለት ነው። ቺፑም መልዕክቱን ተቀብሎ ወደ ኮምፒውተሩ ይወስደዋልነ። የሆነ ሳይንሳዊ ልብ ወለድ ነገር ነበር የመሰለኝ ይላል። ይህ ኖላንድ የተባለ ሰው ማለት ነው እና ኮምፒውተሩ በአእምሮ መቆጣጠር እና ማዘዝ መቻሉ መጀመሪያ ላይ እንግዳ ስሜት ነበረ። ኖላንድ ጌም የተጫወተ ስላደረ ካደጋው በኋላ ጌም መጫወት አለመቻሉ እጅግ አሳዝኖት እንደነበረ ነው የተናገረውና አሁን ግን በቺፖ አማካኝነት ጌም መጫወች እያለው ብሏል። አሁን ጓደኞቼን አሸንፋቸዋለው ሊሆን የሚችል ባይመስልም እውነት ነው ግን መኑ እያለ ነው የተናገረው። አእምሮ የሚያስተላልፈውን መልእክት ብቻ ሳይሆን የሚያስበውንም ጭምር በቺፖ አማካኝነት ለተመራማሪዎች ይፋ ማድረጉ ነጻነቱን የሚጋፋ እንደሆነ ሳይጠ ሳይጠቅስ ግን አላለፈም። እዚህ ጋር ልብ በሉ። አእምሮ የሚያስተላልፈው መልእክት ብቻ ሳይሆን የሚያስበውንም ጭምር በቺፖ አማካኝነት ለተመራማሪዎች ይፋ ማድረጉ ነፃነትን የሚጋፋ እንደሆነ ሳይጠቅስ ግን አላለፈም ማለት ነው። እንግዲህ ገና እኛ አሁን ለምሳሌ ከአንድ ሰው ጋር መኖር የምትችሉት ፊትለፊት በምታሳዩት ንግግር፣ ወይ ደግሞ ፌስራል ኤክስፕሬሽን፣ ወይ ደግሞ ይሄ ቦዲ ላንጉጅ በምንላቸው ነገር በምናወጣቸው ቃል ነው። ልባችን ውስጥ የምናስበውን ነገር ሌላ ሰው ቢያውቅ እኮ እኛ ከእናት ከአባታችን ጋር መኖር አንችልም። ባል ከሚስቱ ጋር መኖር አይችልም። ማንኛውም ሰው ማለት ነው መኖር አይችልም። ቅድምም ከላይ እንዳልኳችሁ እግዚአብሔር ባይሆን ኖሮ ማን ይችለን ነበረ? እኔ አሁን አንድ ጓደኛ ብትኖረኝና በልቤ የማስበውን ነገር ብታው እንዴት ነው አብራ ልትኖር የምትችለው ምክንያቱም የሰው ልጆች ነን ጥሩ እንደምናስብ ሁሉ መጥፎ ልናስብ እንችላለን ስለዚህ እኛ ልባችን ውስጥ ያለውን ሀሳብ ሌላው አለም እያወቀው እንዴት ነው መኖር የምንችለው ነው ሰዎች ምንም አይነት ፕራይቬሲ አይኖራቸውም ነው በአጠቃላይ ማለት ነው እና ይሄ በጣም አደገኛ እንደሆነ ነው እየተነገረ ያለው የምናደርገውን የምናስበውን ግለኝነታችንን ሌሎች ሰዎች የሚያውቁት ከሆነ እንዴት አደርገን ነው መኖር የምንችለው እዚች ምድር ላይ ማንም ሰው መኖር አይችልም ምክንያቱም ማንም ፍጹም አይደለም እኔ ስለ ልጆቼ ወይ ስለ ባለቤቴ ስለ ጓደኛዬ ስለ እናት አባቴ ስለ ጎረቤቶቼ ከላይ የምናገረው ነገር የማሳያቸው ነገር እና በልብ የማስበው ነገር እኮ ሌላ ነገር ነው የሚሆነው። አይደለም ማንም ፍጹም የለም፣ ማንም ንጹህ የለም። ስለዚህ ይህንን የምናደርጋቸው የምናስባቸውን፣ ማንም ሊያውቅብን የማንፈልጋቸውን ነገሮች የግለኝነታችን ላይ ያሉ ነገሮች በሙሉ ይታወቅብናል ማለት ነው፣ ይህንን ቺፕ ከቀበርን። ስለዚህ ይሄ ደግሞ ከፍተኛ የሆነ አደጋ ነው በሰው ልጆች ላይ የሚያመጣው። ማንስ ነው ከማን ጋር የሚኖረው? እና ይሄ ኖላንድ የተባለ ሰው በቺፑ ታግዞ ዊልቸሩን መቆጣጠር ቢፈልግ ወይ ደግሞ ጊዜያዊ የሆኑ ነገሮችን ማሟላት ማሳካት ቢችልም ፕራይቬሲው ግን ስለማይጠበቅለት ይሄ በጣም አደገኛ እንደሆነ ተናግሯል። ኮንፈርትም አይሰማውም በዚህ ጉዳይ ላይ ማለት ነው እና ቴክኖሎጂ ፍጹም ነው ማለት አይደለም። ሁልጊዜም ቢሆን ምድራዊ ነገር ፍጹም አይደለም። ቢሆንም ግን ይሄ ደግሞ በጣም የተጋነነ ሆነ። ያው እኛ ቴክኖሎጂን እድገትን፣ ስልጣኔን መጥላታችን አይደለም እንደዚህ ስንላችሁ። ግን ከላይ ስናያቸው የሚያስደስቱ ኑሯችንን የሚያቀሉልን የሚመስሉን ነገሮች ሁሉ በጣም ከፍተኛ የሆነ መዘዝ ይዘው እንደሚመጡ ራሳቸው ፈጣሪዎቹ የዚህ አርቲፊሻል ኢንቴልጀንስ አባት የተባሉት ሁሉ ራሳቸውን ከዚህ ነገር እያገለሉ ነው። ምክንያቱም አለምን ሊሰለቀጥ ይችላል ተብሎ ስለሚፈራ ማለት ነውና እዚህ ጉዳይ ላይ በዚህ ሀሳብ ላይ ያው ቴክኖሎጂ የምትወዱ ሰዎችም ቤተሰቦቻችን ትኑሩ ይሆናል። ይህንን ነገር እንደው የናንተን ሀሳብ ብታጋሩን ደስ ይለናል። መረጃዎቹ እነዚህን ይመስላሉ። ለዛሬ እዚህ ላይ እናብቃ። አብራችን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣዩ መረጃ ደግሞ እስከምንገናኝ ቸርቆዩልን